አሁን ምርጫ ነው ያሉት። ኔክስት ዊክ ነው ምርጫው። ስለዚህ እነዚህ ደግሞ ምን አደረጉት? ጠነከሩ በጣም ከዛ የተነሳ ነው። የራሳቸው የውስጥ ችግር ነው እና ራስ በራሳቸው ነው ያው ኢሚግሬሽን ሲስተሙ ተበላሽቷል ነው። ምክንያቱም ስም መጥቀስ አያስፈልግም። አንዳንድ ሀገሮች ካናዳ ውስጥ ገብተው ሲስተሙን አቢዝ አድርገውታል። እንደውም የሚገርም ኢትዮጵያውያን እኮ ነው ትንሾች። በአለም ላይ በጣም ትንሽ ካናዳ ውስጥ ያሉት ኢትዮጵያዎች። አሁን ህንዶችን ተመልከት ይላል አሁን ህንዶች በጣም ያስደስተዋል የሚያስደስቱ ምን እንደ ታውቃለህ ከህንድ ሀገር ካናዳ ከገቡ በኋላ እንዴት ወደ ካናዳ ሌሎች ዛ ያሉት እንደሚገቡ ሲሰሙ ይነግሯቸዋል። ቲክቶክን፣ ዩቱብን በጣም የሚጠቀሙበት በመረዳዳት አንድ ሰው የመጣበትን መንገድ በመናገር ነው። ይህንን እንዴት መጣ በምን መንገድ በምን መንገድ አደረግ እና ኢትዮኛ ኢትዮጵያውያኖችን ይህንን ነገር መለማመድ አለብን ብዬ በማሰበ አንድ ሰው ለምሳሌ እዚህ ጋር ወጥቶ ጥሩ ነገር እየሰራ ካለ ያንን የመጣል ነገር ነው ያለው በኛ ላይ። ያንን አብሮ ከሱ ጋር እንዴት ነው አብረን እንርዳ አብረን እንዴት እንስራ የሚለው ነገር ብናዳብር ጥሩ ነው ብዬ አስባለሁ። አይ በጣም ጥሩ ሀሳብ ነው። ከዚሁ ከካናዳ ሳንወጣ አንዳንድ በአድሜጅ የሚሰጡ አሉ፣ በተለይ ቲክቶክ ላይ ይሁት ስደተኛውን በቴንት ወይንም በድንኳን እየተቀመጠ ነው ስደተኛ በስቶባት ነው ምና ሚል መጥፎ መረጃ የሰጡአሉ እና ስራ የለም የሚሉት አለና ከዚህ ጋር ተያይዞ ምን ሀሳብ ትሰጣለህ? በእርግጥ እንደተባለው ካናዳ ስራ የለም ወይ ወይስ የሐሰት ዜና ነው? ጥሩ ጥያቄ ነው። አሁን ካናዳ ውስጥ እንደ ድሮ ስራ የለም። በፊት እንደነበረው አንድ ሰው መርጦ ይሰራል፣ ሁለት ስራ ይሰራል፣ ሶስት ስራም ይሰራ ነበር። አሁን በቴንት ውስጥ ምናምን የሚባለው ነገር በፊት የነበረ አንዳንድ ነገሮች አሉ። አሁን ግን ያለው ነገር ምንድን ነው? ብዙ ሰው ወደ ካናዳ ሲገባ አንድ ቦታ ነው የተቀመጠው። ቶሮንቶ ውስጥ ነው እየመጣ ሰው ሁሉ የተቀመጠው ቶሮንቶ ነው። ስለዚህ ቶሮንቶ የነበረው ሸልተር ሞላ። ምክንያቱም ወጣ ወጣ ማለት አልፈለጉም። ወደ ሌላ ከተማ ቢሄዱ ሸልተር ሞልቷል፣ ግን ሁሉም ሰው ቶሮንቶ ተቀመጠ። ስለዚህ ሸልተሩ ሞላ። ደግሞ አመት የሞላቸው እዛ የቆዩ ወርክ ፐርሚት ያላቸውም ከሸልተር አይወጡም፣ ምክንያቱም ነፃ ስለሆነ ማለት ነው። ስለዚህ አዲስ ለሚመጡት አይለቁም፣ ስራ እየሰሩ የነበሩትም አይለቁም። ያንን ይዘው በተለያየ ምክንያት እዛ ይቀመጣሉ። ስለዚህ ስለማይለቁ አዲስ የሚመጣው ቦታ አላገኝም፣ ወይንም ደግሞ ከከተማ ወጣችሁ ሸልተር አለ ሲባል ያመንትነ ስለዚህ፣ መንግስት ምን አደረገ? ለምሳሌ አንድ እዚህ ቶሮንቶ ውስጥ ምንድን ነው እዚህ አንድ ሆቴል አለ፣ ትልቅ ሆቴል ነው እና እሱን ሆቴል ጠቅላላ ሙሉን ተከራዩት። ሙሉን ተከራዩት እና ሜዳ ላይ የነበሩትን በሙሉ እዛ ሆቴል ውስጥ ነው ያስገባቸው። እና አሁን ሸልተር ውስጥ ጠቅላላ መሬት ላይ መንገድ ላይ ያለ ምንም ሰው የለም። በፊት የተወሰነ ጊዜ ነበር። ኢትዮጵያ ኮሚኒቲም እርዳታ አድርጓል፣ ሰውን በየቤቱ ወስዷቸዋል። የተወሰነ ጊዜ ማለት ነው። በአንድ ጊዜ ሆ ብሎ ስለገባ ማለት ነው። አንድ ወቅት በጣም ብዙ ሰው ይገባ ነበር። በዓለም ዙሪያ ነው፣ ኢትዮጵያውያን ብቻ አይደለም። መንገድ ላይ የነበሩት ሌሎችም ነበሩ ማለት ነው። ስለዚህ አሁን ምንም አይነት ጥያቄ የለም፣ የሸልተር ጥያቄ የለም። ስራ በእርግጥ ቀዝቅዟል፣ ግን ሰው ስራ ካልመረጠ ስራ ማግኘት እድሉ አለ። ብዙ ጊዜ እኛ ኢትዮጵያውያን አብሾች ስራ የመምረጥ ነገር አለን እና ስራ ማንወርጥ ከሆነ ስራ ማግኘት እድሉም አለ ብዬ አስባለሁ። ያው የምጠይቅህ ጀነራል ጀነራል ጥያቄዎች ናቸው። ያው አንድ ሰው በምን ማግባት ይችላል ምናምን፣ በምን ፕሮሰስ መጀመር ይችላል ሳይሆን፣ አጠቃላይ ያለው ይዘቱን ነው። ምናልባት ከካናዳ አሁንም ሳንወጣ አንዳንድ ሰው በእንትን መቶ በቪዚተር መቶ እዛው ኤርፖርት ላይ ቢጠይቅ ይሻላል ወይስ ደግሞ ከዛ ወጥቶ ይሻላል ምን ሀሳብ ትሰጣለህ? እሱ ላይ እንግዲህ አሁን ያለውን ህጉን ነው የምናወራው። ህጉን ነው የምናወራው። የካናዳ መንግስት ያስቀመጠውን ነው። እንግዲህ ማንም ሰው ከኢትዮጵያ እንዲሰደድ አይደለም። አሁን እናንተ እያወራን ያለ ነው እያወራን ያለ ነው ሲስተሙን ነው የምናወራው። ሰውም እንዲረዳ ማለት ነው ነው እንጂ ማንንም ሰው አገር ለቆ እንዲሸሽ እያደረግን አይደለም። ግን ሲስተሙን፣ የካናዳ መንግስት የዘረጋውን ሲስተም ነው የምነግራቸው እና የካናዳ መንግስት ምንድነው? አንድ ሰው ኢትዮጵያዊም ሆነ ኤርትራዊ፣ ህንዱ፣ ቻይና ማንም ሆነ ኤርፖርት ላይ ሲገባ እጅ መስጠት ይችላል። ከኤርፖርት ሲወጣም እጅን መስጠት ይችላል። ፖለቲካል ስደተኛ ከሆነ በተለያየ መንገድ ተሰድጃለሁ ካለ ማለት ነው። እና ኤርፖርት ላይ ሲሰጥ ብዙ ነገሩን አቃሎ ነው የሚገባው። ብራውን ፔፐር የሚባል አለ። ያም ብራውን ፔፐር ተቀብሎ ነው የሚወጣው። ከኤርፖርት ከወጣ በኋላ ግን እጁን ቢሰጥ ያም ብራውን ፔፐር ለማግኘት ወር ሁለት ወር ሊወስድበት ይችላል። ስለዚህ የታይም ጉዳይ ነው ነው እዚህም ሰጠ ዛም ሰጠ ምንም ልዩ የሚያመጣው ልዩነት የለውም ስለዚህ ግን ታይሙን ሚኒማይዝ ያደርገዋል ሴቭ ያደርገዋል ነው ያፋጥነዋል ስለዚህ የጊዜ ልዩነት እንጂ ዛም ሰጠ ዛም ሰጠ ሁለት ወር ሶስት ወር አራት ልዩነት እንጂ ምንም ለውጥ የለው አይ በጣም ጥሩ አሁን ወደ እንትን እንውጣ እስኪ ወደ ኢሮፓ አጠቃላይ ወደ ኢሮፓ አጠቃላይ እንውጣና እንደው በስደት ላይ አንዳንድ ሰዎች አላስፈላጊ ገንዘብ በተለይ በህገወጥ መልኩ የሚወጡ በተለይ ከሳምንት ከሁለት ሳምንት በፊት ከጅቡቲ የተነሳች ጀልባ ወደ ሊቢያ ስትሄድ ወደ 85 ሰዎች እዛው ባህር ላይ ጀልባ ጠፍታ ሰምጠዋል እና ኦልሞስት አሁን እንትናቸው ሬሳቸው እስከማይታወቅ ደረጃ ደርሷል። አንዳንድ ቴሌግራሞች እያየው ነበርና ሰው በህጋዊ መልኩ የሚሄደው ኢሮፕ ላይ ያለው ሁኔታ እንዴት ነው? በተለይ አንተ ከሌላው በተለየ መልኩ ሙያ ውስጥም ስራው ላይ ስላለ ምንድን ነው ያለው ሁኔታ አሁን ዚስ ደይስ ያለው? አሁን እኔ ጋር ቢሮ ብዙ ልጆች ነው ብዙ ልጆች መጥተው አንዳንድ ጊዜ መልስ ታጣለ፣ አንዳንድ ጊዜ አብረሃቸው ታለቅሳለ። ቢሮ ውስጥ መጥተው ማለት ነው ከሚነግሩ ሁኔታ ገንዘባቸው እንዴት እንደተበላ ገንዘቡ እንዴት እንዳገኙት፣ ከዛ ገንዘባቸው እንደተበላ አብረህ የምታለቅሳቸው ሰዎች ልጆች አሉ። እና ምን ለመልስ እንኳን ይልሃል። እና በዚህም በዚህም ብለህ መንገድ ልትሰጣቸው የማትችላቸው ሰዎች አሉ። አሁን አንዳንድ ሰዎች ወደ ግሪክ ይሄዳሉ፣ አልባኒያ ይሄዳሉ፣ ወደ ተለያዩ ሀገሮች ይሄዱና እነዛን ሀገሮች ወደ እንግሊዝ መግቢያ መንገድ ነው የሚጠቀሙባቸው፣ ወደ ተለያየ ሀገር ለመውጣት ማለት ነው። ግን በዛ ውስጥ አሁን እንዳልከው አሁን ሰሞኑን የሰማ ነው በጣም ትራጀዲ ያለ በጣም አሳዛኝ የሰማ ነው ዜና አለ። ያ ብቻ ሳይሆን ከአንዱ ወደ አንዱ ሲሻገሩ የሚከፈለው ገንዘብ በጣም ብዙ ገንዘብ ነው። በጣም ብዙ ገንዘብ ነው ከፍለው የሚሄዱት። አንዳንዶቻቸው እናታቸው፣ ቤተሰቦቻቸው ቤት ሽጠው ነው የሚሰጧቸው ያላቸው ንብረት ነው ሽጠው የሚሄዱት ማለት ነው ያንን ካና ጨክነው ስለሚሄዱ እኔ አሁን በዚህ በጠየቀው ጥያቄ መልስ የለኝም በእውነት ምክንያቱም ህይወታቸው ሪስክ ውስጥ ነው ያለው በሞትና በህይወቱ መካከል ሆነው ነው ያንን የሚያደርጉት ማለት ነው እሺ እንደዚህ አንሄድ አልከን ስለዚህ ሌላ መንገድ አምጣ ቢሉኝ ከየት አመጣለሁ በምን ምክንያቱም ዶክሜንት አንድ ሰው ከሌለው የተሟላ ዶክሜንት ከሌለው እና እኔ ፕሮሰስ ላደርግለት አልችልም ለምሳሌ ኢውሮፕም ቢሆን አፍሪካ ሀገርም ቢሆን ካናዳም፣ አውስትራሊያም የትም ቢሆን ዶክሜንት ያስፈልጋል። ያ ዶክሜንት ከሌለ የገንዘብ ወጪ ነው የሚሆንባቸው። ስለዚህ እዚህም አትሂዱ ብሎ ለመናገር የሆነ ነገር ማመቻመቻ አለብን ለነሱ ማለት ነው እና ይህንን ለመመለስ እዮል በጣም ከባድ ነው። ከባድ ጥያቄ ነው። ስለዚህ አይ አጠቃላዩን ነው እንጂ በተለይ አሁን በየትኛውም ዓለም ላይ አሁን ጀርመን፣ ሁለቱ ፓርቲዎች አይ ቲንክ ሲዩዲ እና አንደኛው እነዚህ ክርስቲያን ና የሚባሉት ፓርቲ ና ያኛው ፓርቲ አሁን ውህደት ፈጥረው በስደተኛው ላይ የተለየ ሕግ አውጥተዋል። ከትንሽ ከበፊቱ ሻል ያለ ሌሎቹም ሀገራት እንደዚሁ ማለት ነው እና ጀርመን ከሌላ ሀገርም የሚመጣ እዛው ድንበር ላይ ነው ምናምን ብሏልና እንዲሁ የስደትን አስከፊነት በህጋዊ ቢሆንም በህገወጥ ቢሆንም በተለይ ኤሮፕ ላይ ትንሽ አሁን ላይ እዚህ ላይ ያስቸግራል እንዲሁ ለማለት ነው። ከምናገኘው መረጃ የአበሻ ኮሚኒቲ ሀብ። እሺ አንደኛ ምን መሰለህ፣ ኤሮፕ ውስጥ ለምሳሌ ሰዎች ይገባሉ። ከገቡ በኋላ ከኤሮፕ ወደ አሜሪካ፣ ወደ ካናዳ፣ ወደ አውስትራሊያ እንሄዳለን ብሎ የሚያስቡ አሉ። ኤሮፕ ውስጥ ከገባችሁ ከገቡ በኋላ ሎክድ ደምቶ ነው ከኢሮፕ ወደ ካናዳ ለመውጣት በጣም ከባድ ነው። ከኢትዮጵያ ወደ ካናዳ መውጣት ይቀላል። ከኢትዮጵያ ወደ አሜሪካ መውጣት ይቀላል። ኢሮፕ ውስጥ አንዴ ከገባ ብዙ ዓመታት ይወስዳል ከኢሮፕ ለመውጣት። ምክንያቱም ኢሮፕ እንደ ፈርስት ክላስ ናት ገባ፣ ፈርስት ወርልድ ካንትሪ ከሚባሉት ሀገር ናት። ስለዚህ ካናዳ አትቀበልም፣ አሜሪካ ትቀበል፣ ሌሎች ሀገር አይቀበሉም። ከኢትዮጵያ ቢሆን ይቀላል። ስለዚህ ዩሮፕ ወጥቼ ከዛ ወደ ካናዳ ወደ ሌላ ወጣለው የሚለው ነገር በጣም ከባድ ነው። ይህንን አስበው የሚወጡ ሰዎች መጠንቀቅ አለባቸው። ስለዚህ ኢዚ አይደለም። ዩሮፕ ላይ የገባ ሰው በቀላሉ ሄዳለው ወይንም በስደት ሄዳለው ብሎ ለማለት ከባድ ነው ሆኗል። በስደት ትችላለህ። በስደት ግን የምትችለው እንዴት መሰለህ? አሁን ለምሳሌ ዩሮፕ ውስጥ አለ ዩሮፕ ውስጡ ግህ አሳይልም ሲከር ጠይቀህ ስለዚህ አሳይልም ሲከር ጠይቀህ ዩሮፕ ውስጥ ሪፊውዝ ከተደረግ ሪጀክት ከተደረግ ካናዳም ሆነ አሜሪካ አፕላይ ማለት ትችላለህ። ያም ደግሞ የሚሆነው ምንድነው ለምሳሌ ካናዳ ውስጥ አፕላይ የምታደርገው በቸርች ስፖንሰርሽፕ ነው፣ ወይንም ደግሞ ሳህ አግሪመንት ሆልደር በሚለው በዛ ልትደረግ ትችላለህ። ሪጀክት ወረቀት ናቀ እዛ ደግሞ ቸርቾች ኢንቪቴሽን ከላኩልህ ነው ስፖንሰር የሚያደርጉ ከሆነ በዛ ትችላለህ። ከዛ ውጭ ግን መኖሪያ ፍቃድ ሊኖር ይገባል። ዜጋ ስትሆን ከዛም በኋላ ለቪዚት መምጣት ትችላለህ። ነገር ግን እንደዛ ሁነ ገብተህ ዜጋ እስከምትሆን ድረስ ብዙ ዓመት ይወስዳል። ከዛ በፊት ግን ወደ ኢሮፕ አይ ሚን ወደ ካናዳ አሜሪካ ማሰብ ከኢሮፕ በጣም ከባድ ስለ አውስትራሊያ ከኢሮፕ ወደ ካናዳ ከሳህና ከቸርቹ ውጭ ማንም ሰው መሞከር አይችልም። ሪፊውጂ የሆነ በስደት ያለ ሰው ያነው ብቻ ነው መሞከር ያለበት። ሌላ የሚሞክርበት መንገድ አለ። አንደኛው የሚሞክርበት ፈራጋ መንገድ ምንድነው? ስደተኛ ሆነ ከኢትዮጵያ ሳይሆን ከአፍሪካ ውስጥ ያለ ስደተኛ ኢኮኖሚክ ሞባሊቲ ፓይለት ፕሮግራም ይባላል። ይሄ ኢኮኖሚክ ሞባሊቲ ፓይለት ፕሮግራም የሚባለው ምንድነው? ለስኪል ወርከር ለሆኑት ነው። የተማሩ ሰዎች ከሆኑ ሪፊውጂን ቢሆኑ በዛ አመልክተው ወደ ካናዳ መምጣት ይችላሉ። እሱን ሰርች ማድረግ ይችላሉ። ኢኮኖሚክ ሞቢሊቲ ፓይለት ፕሮግራም የሚላል፣ በዛ አመልክተው ከአፍሪካም ከኤሮፕም ስደተኛ የሆነ ሰው መውጣት ይችላል። ስለሱ አላወራ ነበረ ወደዚ የመጣው ኤምፒፒ የሚሏት ወይንም ኢኮኖሚክ ሞቢሊቲ ፓስ ፓይለት መሰለኝ። ኢኮኖሚክ ሞቢሊቲ ፓስ ፓይለት፣ በሱ ከአምስት ዓመት ከአራት ዓመት በፊት ነው የካናዳ መንግስት አናውንስ ያደረገው። እሱን ነገር በስደት ያሉ ሰዎች ቢጠቀሙት ምን ያህል ታማኝነት አለው? እዛ ዌብሳይቱ ላይ እንዳየሁት በስድስት ወር ጊዜ አንድ ድርጅት አክሴፕት ካደረገ ጆብ ኦፈር ካገኘ በስድስት ወር ጊዜ ውስጥ ሁሉን ነገር ሪሴትል ያደርግለታል ወደ ካናዳ እንዲመጣ ይላል። እና በእንደዚህ የገባ ሰው ወይም በስኪል ወርከር የመጣ ሰው ወይንም ደግሞ እንዴት ነው ይሄ ነገር ታማኝነት አለው ወይ? በዚህ የገባ ኢትዮጵያዊም ሆነ ኤርትራዊ አላውቅም። ግን የሌሎች ዜጎችን አውቃለሁ። ስለዚህ ይሄ ምንድን ነው የሚወጣ ከሚከፈለው ገንዘብ የለም፣ ምንም አይነት ገንዘብ አይከፍልም ስደተኛው። ምንም የሚከፍለው ገንዘብ የለም። ኦንላይን ነው የምትገባው፣ ሲስተም ውስጥ ነው የምትገባው። ያለን ዶክሜንት ታስገባለህ፣ በዛ መሰረት ነው አፕላይ ታደርጋለህ። ስራ ጆብ ኦፈር የምታገኝ ከሆነ ዛ የሚፈልጉልህ ድርጅቶች አሉ፣ ሊንክ አለ። እነሱ ጋር ኮሚኒኬት ታደርጋለህ፣ በዛ መሰረት ነው እና እስካሁን አበሻ የሞከረ ይኖራል ግን የመጣ ሰው እስካሁን አላየው። ግን ሲስተሙ ግን እንደተዘረጋ ነው ያለው። አለ አይ በጣም ጥሩ። ስለዚህ እነዚህ እነዚህ አሁን ወደ ካናዳ መግቢያ መንገዶች ወይ በስደተኛ ወይ በቪዚቲንግ ወይ በትምህርት ሚስቲ በደንብ በምንድ ነው አንድ ሰው። ኦኬ ጥሩ ነው። አሁን ይሄ ምንድ ነው፣ ለምሳሌ ይሄ ሀው ቱ ማይግሬት ኢዝሊ ቱ ካናዳ ነው። ኢዝሊ እንዴት ወደ ካናዳ የምንገባባቸው መንገዶች ብሎ የተቀመጡ አሉ። በቀላሉ ወደ ካናዳ እንዴት ነው የምንገባው የሚለው አንደኛው የፋሚሊ ስፖንሰርሽፕ ነው። በፋሚሊ ስፖንሰርሽፕ ፋሚሊ ስፖንሰርሽፕ ስንል ምንድን ነው? በዚህ በስፖስ የፓርትነር ወይንም ደግሞ በልጆች ማለት ነው። ለምሳሌ በጋብቻ ተጋብቶ ያለ ሰው ወይ ባል ወይ ሚስት ቀድማ ሄደች ከሆነ በጋብቻ ወይም ደግሞ እጮኛ ካለው መጥቶ አግብቶ በፓርትነር ልጆች ደግሞ ጥሎ ሄዶ ከሆነ እሱ ነው አንደኛው። ሌላው ደግሞ በፓረንት ነው። ፓረንት ካለ ወይ ግራንድ ፓረንት እናት ካለ እናት አያትና የወንድ አያትና የሴት አያት ካለ እዛ ካናዳ ያለው ሰው መውሰድ ይችላል ማለት ነው። ሌላው ደግሞ ይሄ አዘር ሪለቲቭስ አንደር ስፔሲፊክ ሰርከምስታንስስ ነው። ለምሳሌ እኔ ካናዳ ስኖር ቤተሰብ ባይኖረኝ እና እዛ እናት አባት እዛ ካናዳ ባይኖረኝ ይህት ወንድም ባይኖረኝ ሎንሊ ካናዲያን እባላለሁ ብቸኛ ካናዲያን። ስለዚህ ያ ደግሞ በጣም ፈጣን ነው። ስፖንሰር አድርጌ መውሰድ እችላለሁ ሌላው ኢዚ የሚባለው ደግሞ ምንድን ነው? ይሄ ፕሮቬንሽናል ኖሚኒ ፕሮግራም ነው። ይሄ ፒ ኤን ፒ ነው። ፕሮቬንሽናል ኖሚኒ ፕሮግራም የሚባለው ምንድን ነው? በፕሮቬንስ እና በቴሪቶሪ ነው። ካናዳ ሁለት አይነት ነገር ያላት ፕሮቬንስ አላት፣ ቶሪተሪ አላት። ለምሳሌ ኢትዮጵያ አስር ክፍለ ሀገር ነው አስራ አራት ክፍለ ሀገር እንደሚባለው ማለት ነው በፊት። ካናዳ ደግሞ አስር ፕሮቬንስ አላት፣ ሶስት ቴሪቶሪዎች አሏት። ስለዚህ በዚህ ይሄ ደግሞ ምንድን ነው? ይሄ ኤ ኦ አይ የሚባል አለ ኤክስፕሬሽን ኦፍ ኢንትረስት የሚባል ነው ወይም ደግሞ ኮምፕሊት አፕሊኬሽን ነው። ስለዚህ በነዚህ በፕሮቬንሶች ወይንም ደግሞ በቴሪቶሪዎች ስኪል ወርከር ከሆንክ ታመለክታለህ። እያንዳንዱ ፕሮቬንስ ወይንም ደግሞ እያንዳንዱ ቴሪቶሪ ደግሞ የራሱ የሆነ ዩኒክ የራሱ ሪኳይርመንት አለው። ስለዚህ ኦንታሪዮ ለምሳሌ ከፕሮቬንስ አንዱ ኦንታሪዮ ነው። ኦንታሪዮ ላይ ላመለክት ይችላለሁ። እንደዚህ አይነት ሰው ነኝ፣ ስለዚህ እንደዚህ አይነት ትምህርት አለኝ፣ እንደዚህ እንደዚህ ነኝ ብሎ ምን ብሎ ማመልከት በፕሮቪንሺያል ኖሚኒ ፕሮግራም በሚለው በዚህ ላይ ሊያመለከት ይችላል ማለት ነው። ሌላው ደግሞ ኤክስፕረስ ኢንትሪ ሲስተም የሚባል አለ። ይሄ ኤክስፕረስ ኢንትሪ ሲስተም ደግሞ ምንድን ነው? ይሄ ኦንላይን ሲስተም ነው። ይሄ ኤክስፕረስ ኢንተሪ ሲስተም ኦንላይን ሲስተም ነው፣ በሱም መጠቀም ይቻላል ማለት ነው። እነዚህ ምንድናቸው? የኤክስፕረስ ኢንትሪ ሲስተም በዚህ በፌዴራል ስኪል ወርከር እንደገና በፌዴራል ትሬድ ወርከር እንደገና ደግሞ ካናዲያን ኤክስፕሬስ የሚባል አለ ስድስት ፋክተሮች አሉት ይሄ ኤክስፕሬስ ኢንትሪ ለምሳሌ ስድስት ፋክተሮች ምንድን ነው አንደኛው ኤጅ ነው የሚጠይቀው ኤዱኬሽን ነው የሚጠይቀው ላንጉጅ ይጠይቃል ወርክ ኤክስፕሪንስ ይጠይቃል ወደ ስድስት ነገሮች አሉ እነዚህን የምታሟላ ከሆነ በዚህ በወርክ ኤክስፕሪንስ መሄድ ይቻላል ማለት ነው ለስኪል ወርከር ነው ይሄኛው ምስቲል የሚያገለግለው ማለት ነው ኤልኤምአይ የሚባል ደግሞ አለ ኤልኤምአይ ደግሞ ምንድን ነው ለምሳሌ እኔ የአበሻ ሬስቶራንት ቢኖረኝ አንተን መቅጠር ብፈልግ ኢዩኤልን መቅጠር እፈልጋለሁ እላለሁ። ኢዩኤልን መቅጠር እፈልጋለሁ እና ለአንተ ለካናዳ ገቨርንመንት ጋር አመለክታለሁ። ካናዳ ገቨርንመንት ይፈቅድልኛል። ሲፈቅድልኝ ለአንተ ወርክ ፐርሚት ወርክ ፐርሚት እልክልሃለሁ። በዛ መሰረት ትመጣል። ይሄ ፋስቱ ነው። ለምሳሌ ቢዝነስ ያለው ቤተሰብ ካለ ካናዳ ውስጥ በዛ መምጣት ይችላል። በኤልማይ የሚባል ሌበር ማርኬት ኢምፓክት አሰስመንት የሚባ እና እነዚህ ቀላል የሚባሉ ነገሮች ናቸው። በቱሪስት ቪዛ ለመምጣት የተለያየ አገር የዞረ መሆን አለበት። ሮፕን ምናምን ካለ ኢንቪቴሽን መምጣት የሚፈልግ ሰው ካለ ኢንቪቴሽን መሄድ ካናዳ የሚፈልግ ሰው ብዙ ትራፍል ያደረገ ሰው ከሆነ በሆቴል ቡኪንግ መምጣት ይችላል። ነገር ግን ሚኒመም ትራፍል ያለው ከሆነ ግን በምን መምጣት ይችላል? በኢንቪቴሽን ኢንቪቴሽን ይላክለታል። ከካናዳ ወይንም ደግሞ ኢቨንቶች ይኖራሉ፣ ወይም ደግሞ ኮንፍራንስ ይኖራል። ያ እንደ ኢንቪቴሽን ይቆጠራል። ነገር ግን እዚህ ቤተሰብ ሊኖረው ይገባል። ምክንያቱም ልጅ ካለው ተመልሶ ይመጣል። ትዳር ካለው ተመልሶ ይመጣል። መኪና ካለው ተመልሶ ይመጣል። ሊብሬ ካለው ተመልሶ ይመጣል። አክሲዮን ካለው ተመልሶ ይመጣል። ባንክ ስቴትመንት፣ ጥሩ ባንክ ስቴትመንት ካለው ተመልሶ ይመጣል። በር ሰርቲፊኬት ያስፈልጋል። ሜሪ ሰርቲፊኬት ያስፈልጋል። ትራቪል ስትሪ ያስፈልገዋል። እነዚህ እነዚህ ካሉት ተጨማሪ ብለው ከኢንቪቴሽኑ ጋር በቪዚት ቪዛ ወደ ካናዳ። አይ፣ በጣም አሪፍ። በደንብ ደግሞ ሰፋ አድርገህ ነው በምን መልኩ መምጣት ይችላል የሚለው በደንብ ያዳመጡ እዚህ ዩትብ ላይም ስለሚቀመጥ ሰዎች ዩትብ ላይ ማዳመጥ ይችላሉ። በነገራችን ላይ መቶ ሰባት ሰዎች አላችሁ። አይ ቲንክ ደሬ ሚዲያ ካናዳ የሚል ዩትብ ቻናል የዩትብ ደሬ ሚዲያ እሱን አሁን ሁላችሁም ገብታችሁ ደሬ ካናዳ ሚዲያ፣ ደሬ ካናዳ ሚዲያ የሚል ዩትብ ቻናል ላይ ዩትብ ገብታችሁ ሁላችሁም ሰብስክራይብ እንድታደርጉ የኔ ደግሞ ጨዋታ ዞን የሚል እንደዚህ አይነት ነገሮችን መረጃዎችን ማመጣበት አዲስ ከሱ ጋር ተያይዞ እንደዚህ ከኢሚግሬሽን ወይም ማንኛውም መረጃዎች ጋር ተያይዞ ማመጣበት ነው። ሰብስክራይብ አድርጉ ሁላችሁም። ብዬ ላለው ዩቲዩብ ላይ ግን ሳየው እንዳረሳው ብዬ ነው። ዩቲዩብ ላይ ሳየው አንዳንድ በጣም ኢንተረስቲንግ የሆኑ ስቶሪዎች አየሁ። ከስራ ውጪ የጠፉ ሰዎችን ማገናኘት፣ ስለሱ ትንሽ ሰፋት አደረግልኛለ ምንድን ነው ወደፊትስ በቀጣይ በደንብ አስበህበታል ወይ? ሚዲያ ላይም እንዳያዳምጡ ምንድን ነው አላማው? በጣም ጥሩ። አሁን እየሰራሁ ያለሁት ቅድምም እንደተናገርኩት አሁን እየሰራሁ ያለሁት በቱር እና ትራቭል። ይቅርታ የሆነ ስልክ እየረበሸኝ ነው። በጣም ይቅርታ ቅድም እንደተናገርኩት እየሰራው ያለሁት በምንድን ነው በቱር እና ትራቭል ነው፣ እና እንደገና ቲኬት ኦፊስ ነው እየሰራው ያለሁት ኢትዮጵያ ውስጥ ማለት ነው። የኢትዮጵያ ስራ ያሱ ነው። እንደገና ደግሞ ዩቱብ ጀምሬያለሁ፣ ደሬ ካናዳ ሚዲያ የሚል ነው። በዚህ በደሬ ካናዳ ሚዲያ ላይ አሁን የጀመርኩት ቱ ምንድን ነው የጠፉ ሰዎችን ማገናኘት ነው። የጠፉ ሰዎች ኢቢኤስ ላይ እንደሚያደርጉት ማለት ነው። ብዙ ሰዎች እዛም ወረፋ ስላላቸው የጠፉ ሰዎች ካሉ እነሱን እናገናኛለን። ደግሞ የራሳቸው ታሪክ ያላቸው ሰዎች እነሱንም ለህዝብ ይጠቅማል የምንል የምለውን ነገር እየመረጥን እሱን እናቀርባለን። ሌላ ታሪክ አለን እንዲታወቅልን እንፈልጋለን። እንደገና ደግሞ ለህዝብ ይጠቅማል የሚሉ ሰዎች የታወቁ ሰዎች ካሉ እነሱን ማቅረብ ነው። ሞር እና ደግሞ በዚህ በቪዛ ላይ ያለው በተለያዩ ሀገሮች ያሉትን ነገሮች አዳዲስ ኢንፎርሜሽኖች ማለት ነው አብዴት እያደረግን ያንን ማቅረብ ነው እና ማንም ደግሞ ሰው ተነስቶ ታሪክ አለኝ እንዲታወቅልኝ ይፈልጋለሁ ይሄ እንዲነገርልኝ ይፈልጋለሁ የሚል ሰው ካለ በዚህ ሚዲያ መቅረብ ይችላል። ኤኒታይም በስልኬ መደወል ይችላል፣ ኮንታክት ማድረግ ይችላሉ ማለት ነው ይሄኛው ፕሮጀክት በጣም ቆንጆ ስለሆነ ከኢትዮጵያ ውጭ ወይም ከካናዳ ውጭ ያሉ በስደት ላይ ያላችሁ ሰዎች ጋርም አድሬስ ለማድረግ አስብሀል ወይ? በተለይ በስደት ላይ ላሉ ሰዎች እዛው ጠፍተው ቀርተው ያው ኑሮውም ምን ይሁን በተለያየ ምክንያት በሽታው ምናምን ይዘው እኔ ባለውበት ሀገር በጣም ብዙ ስለማይ ነው እንደዚህና፣ እሱስ አስብሀል ወይ? ከሀገር ወጥተህ ሌሎች ሌሎች ቦታዎች ላይ አዎ፣ ምንድን ነው ነገሩ እየሰፋ የሚሄድ ነው። ነገሩ እየሰፋ የሚሄድ ነው። እግዚአብሔር ቢፈቅድ የተለያዩ ከተሞች ይመጣለሁ ነው። እግዚአብሔር ቢፈቅድ አሁን እንደዚህ እንደዚህ ነው ብዬ መናገር አልፈልግም። አንድ መጀመሪያ ጉዞ ካደረግኩ በኋላ ብናገር ይሻላል ብዬ ነው። ስለዚህ አሁን ገና ጅማሬ ላይ ስለሆነ እንደው ትንሽ ገፋ ልበልና ሞር ያለኝን ቪዥን እናገራለሁ። አሁን ያልከው በጣም ያሰብኩት ስለሆነ እና አሁን ጅማሮ ላይ ስላለሁ ትንሽ ገባ ልበልበትና ከዛም በኋላ ብዙ መናገር እችላለሁ ብዬ ነው። አይ በጣም አሪፍ ቆንጆ ሀሳብ ስለሆነ ነው ለዛ ነው። ወደ ሌላም ሰፋ ተደርጎ እንዲሰራ ብዬ ነው። እዚህ ላይ ግን የኢትዮጵያውን ስልክና ካናዳም ከሆንክ ደግሞ የካናዳ ያሉ ሰዎችም ደግሞ ካናዳ ሊያገኙ የሚችሉበት አድራሻ፣ ያው ሞስትሊ ስልክ የሚያዳምጡ ሰዎች ካለ እንዲጽፉ ወይም እዚህ ኮሜንት ላይ መጻፍ እንዲችሉ ስልክህን ብታስቀምጠ በመጀመሪያ አንድ ይቅርታ ልጠይቅ የምፈልገው ነገር አለኝ። ምክንያቱም በእኔ ስልክ ላይ ሰዎች ሲደውሉ ብዙ ቢዚ ሰሆን አላነሳም እና ስልክ ደውለው ያላነሳሁላቸው ሰዎች ካሉ በጣም ይቅርታ፣ ደግሞም አሉ በጣም ይቅርታ ልጠይቅ እፈልጋለሁ። ግን የቢሮ ስልክ አለ፣ የቢሮ ስልክ ይነሳል። የቢሮ ሁለት ቁጥር አለ፣ ሁለቱንም ቁጥር ልንገራቸው። የመጀመሪያው 0992 4 87 87 ነው። ስለዚህ በነዚህ ሁለቱ ቁጥሮች መደወል ትችላላችሁ። የኢትዮጵያ ቁጥር ነው ማለት ነው። ከሁለቱ ውጭ ሌላ የለም። ስለዚህ ቲኬትም መግዛት የምትፈልጉ ሰዎች አገር ቤትም ከአገር ቤቶችም ውጭ በዚህ ቁጥር ደውላችሁ ቲኬትም በዚህ መግዛት ይችላላችሁ። በነገራችን ላይ ትኬት መግዛት የምትፈልጉ ሀገር ውስጥም በረራ ከአገር ውጭም ውስጥ በረራ ትኬት መግዛት የምትፈልጉ ሰዎች ሌላ ቦታ ካገኛችሁ ቲኬት ቅናሽ ነው የምሰጣችሁ። ፕራይስ ማች አደርጋል። ፕራይስ ማች ማለት ምንድን ነው? ለምሳሌ ከአዲስ አበባ ጎንደር በአምስት ሺህ ብር አግኝቻለሁ ካላችሁ እኔ አራት ሺህ ስምንት መቶ ሰጣችኋለሁ፣ ማለት ነው። በቅናሽ ማለት ነው። ስለዚህ ፕራይስ ማች ማለት ምንድን ነው? የእናንተ ያገኛችሁ በትን ዋጋ ትነግሩኛላችሁ፣ ትመጣላችሁ፣ እኔ ጋር ቅናሽ ታገኛላችሁ ማለት ነው። የፕሌን ቲኬት የውጭም እንደዚሁ። ለምሳሌ ሳውዝ አፍሪካ መሄድ ብትፈልጉ አምሳ አምስት ሺ ብር ብታገኙ ሳውዝ አፍሪካ ማለት ነው። አምስት ሺ ብር ካገኛችሁ እኔ ጋር በአምሳ ሁለት ሺ ወይ በአምሳ ሶስት ሺ ታገኛላችሁ ማለት ነው። እንደ ምሳሌ ማለት ነው። ስለዚህ በጣም ጥሩ አይ በጣም በጣም ጥሩ ሀሳብ ነው። ስልክ እዛ ላይ ያላችሁ ሰዎች ኮሜንት ያደረጉ ሰዎች ድጋሚ ግዳሚ ኮፒ ያሉት ነው። በተለይ ኢትዮጵያ ያላችሁ ሰዎች በደንብ መረጃ የምትፈልጉ ሰዎች በዚህ ጉዳይ ላይ እኛ አጠቃላይ ሀሳቡን ሃይላይቱን ስለሆነ እንደዚህ በተለይ ወርክ ቪዛ ወይም በቪዚተር ከኮንሰልት ማድረግ የምትፈልጉ ሰዎች ደሬን ማግኘት ኢትዮጵያ ላይ ያለው ቢሮ አይ ቲንክ አሁን ለጊዜው ኢትዮጵያ ነው ያለኸው አይደል? ኢትዮጵያ እንደሆነለት ከሳምንት በኋላ ወደ ካናዳ ይሄዳል። ስለዚህ በአንድ ሳምንት ጊዜ ውስጥ ማግኘት የምትፈልጉ ሰዎች ካላችሁ እሱን ማግኘት ትችላላችሁ፣ ማውራት ትችላላችሁ። ስለ ትኬቱ እንደማንኛውም ትኬት ኤጀንት ነው። አንድ ሰው መጥቶ የሚያስፈልገውን ዶክመንት አምቶ ሲመጣ ነው የሚቆርጠው። አሊያም ደግሞ አንድ ሰው በወርክ ቪዛ ወይንም በማንኛውም ነገር ካውንስል ስታደርጉ ከእናንተ ጋር ትኬት ሲጠቀም የተለየ አድቫንቴጅ አሉ፣ ሁሉ አጠቃላይ ሲሆን አድቫንቴጁ ምንድነው? የዋጋ ቅናሽ ነው። አድቫንቴጁ የዋጋ ቅናሽ ነው። ሌላው አድቫንቴጅ ደግሞ ምንድነው? ለምሳሌ ዱባይ ዱባይ መሄድ የሚፈልግ ሰው ካለ ቪዛውን ጨምረን ነው የምንሰጠው። ለዱባይ ምሳሌ ከአርባ ዓመት በታች ለሆነ የአራት ቀን ቪዛ ያገኛል። ከአራት ከአርባ 40 ዓመት በላይ ለሆነ ደግሞ የአንድ ወር ቪዛ ያገኛል። ስለዚህ ቲኬቱን ሲቆርጥ ቪዛም አብሮ ያገኛል ማለት ነው። ለዱባይ ቪዛ የማግኘት የተቸገሩ ሰዎች ካሉ ዱባይ ለመሄድ ማለት ነው። ስለዚህ የዱባይ ቪዛ ጨምሮ ነው አብሮ የሚቆርጥ፣ ከቪዛው ጋር ነው ቲኬቱ። አይ፣ በጣም ጥሩ። አሁን ዚስ ዴይ ወደ ካናዳ ስንመጣ የትምህርት ዕድል እና ቀጥሎ ስለ አውስትራሊያ እናወራለን። የትምህርት ዕድል በምን መልኩ ነው የትምህርት እድል ሊገኝ የሚችለው? አንዳንድ ጊዜ በትምህርት ድል ወይም በስኮላርሺፕ እንዳልከው ስለ ስለዚች ብቻ ሰፋ አድርገህ እንድትነግረን አንን ሰዎች እንዲረዱት በጣም ጥሩ ስኮላርሺፕ። ፉል ስኮላርሺፕ አለ፣ ፓርሻል ስኮላርሺፕ አለ። አሁን ሚዲያ ላይ ስለ ስኮላርሺፕ ይነገራል። ምንድነው ስኮላርሺፕ? እዚህ ቦታ አመልክቱ፣ እዚህ አመልክቱ፣ እዚህ አመልክቱ ነው የሚል ነገር ነው ያለው ግን ህዝቡ የሚፈልገው እዚህ ያመልክቱ ብቻ ሳይሆን የሚረዳው ነው የሚፈልገው። ተማሪዎች ያንን ነገር ዝም ብለህ ንኩ ሰጠህ እዚህ አመልክቱ አይደለም። እሱን እኮ ማንም ሰው ጎግል ላይ ገብቶ ለምሳሌ ጣሊያን፣ ማንም ሰው ማድረግ የሚችለው ቀላል ነገር ነው። ጣሊያን ቱ ታውዝንድ ስኮላርሽፕ ብለህ ታይፕ ብታደርግ የስኮላርሽፕ አይነቶች ይወጡልሃል። ይህንን ወጥቼ ለምሳሌ ስኮላርሽፕ እዚህ ከተማ አለ እንደዚህ ትምህርት ቤት እንደዚህ እንደዚህ ማለት አይጠበቅብኝም። ለምሳሌ እንግሊዝ ሀገር መሄድ የሚፈልግ ሰው በስኮላርሽፕ ምንድነው፣ አንድ ስኮላርሽፕ እንግሊዝ ሀገር መሄድ እፈልጋለሁ ካለኝ፣ ኦኬ ግግል ማድረግ ትችላለህ። ስለዚህ ኢንግላንድ በ2025 ወይም 2026 ስኮላርሽፕ፣ ፉል ስኮላርሽፕ፣ ፓርሻል ስኮላርሽፕ ብለ ታይፕ ታደርጋለህ፣ ይመጣል። ጠቅላላ ማለት ነው። ካናዳም እንደዚሁ ግን ምንድን ነው ምንድን ነው ለስኮላርሽፕ የሚያስፈልገው ምን ምን ማዘጋጀት አለብኝ? ሙሉ ዶክሜንት ከሌለን ነጥብ ጥሩ ነጥብ ከሌለን ስኮላርሽፕን ብንል ላይሳካ ይችላል። ስለዚህ ዶክሜንት ያስፈልገናል። መጀመሪያ አሁን ኢሮፕ ውስጥ በስኮላርሽፕ በተለይ ጣሊያን ውስጥ ስኮላርሽፕ የማግኘት ነገሩ ከባድ አይደለም እና ስኮላርሽፕ ለማግኘት ለምሳሌ አንድ ሰው እኔ ቢሮ ቢመጣ ምሳሌ ልንገርልሽ። አሁን ጥሩ ውጤት ያለው ሰው እኔ ጋር ቢሮ ቢመጣና ስኮላርሽፕ ማድረግ እፈልጋለሁ እና ፕሮሰስ አድርግልኝ ስንት ነው የምታስከፍለኝ ብሎ ቢጠይቀኝ አትከፍልም ነው ምለው ለምንለው መጀመሪያ እራስህ ማድረግ ትችላለህ ነው ምለው። ምክንያቱም ይህን ይህን ነው የምታደርገው፣ በዚህ በዚህ ካደርጋለህ፣ ይህን ፎርም ትሞላለህ፣ ይህን ታደርጋለህ። ስለዚህ ይህን የምታደርግ ከሆነ እራስህ ማድረግ ትችላለህ፣ ሚኒመም እርዳታ ሰጠዋለሁ። ያ ግን በፍጹም ኮምፒውተር መንካት አልፈልግም አንተ ራስህ አድርግልኝ ካለኝ ምንድን ነው የማደርገው? አደርግለታለሁ። አትከፍልም ነው ብለው። ቪዛ ሲመጣልህ ግን ቪዛ ሲመጣልህ ግን ይህን ትከፍላለህ ወይንም ደግሞ የሰርቪስ ፊ፣ ይህንን ክፈልለዋለሁ። የሰርቪስ ፊ ወይ አምስት ሺህ ወይ አስር ሺህ ክፈልለዋለሁ የኢትዮጵያ ብር። አይ አሁን አልከፍልም ካለ ቪዛ ካገኘህ ከምታገኝ እንደዛ ከሆነ የዛኔ ሀያ ሺ ብር ትከፍለኛለህ ለዋለሁ። ኢሮፕ፣ ስኮላርሽፕ ካናዳ ስኮላርሽፕ ለማግኘት ጥሩ ውጤት ማግኘት አለበት። ጥሩ ውጤት ያለው ሰው መሆን አለበት። ጥሩ ነጥብ ያመጣ ሰው መሆን አለበት።